ጤና ይስጥልኝ። ይህ አሰብ ፕሬስ ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያልን ለዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታድርጉ ዘንድ እየጋበዝን፣ የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በገንጣይና አስገንጣይ የሰማኒያዎቹ መጨረሻ ቁማርተኞች ወደ ባልባይ የሆነችውን ሀገር የተረክበው አዲሱ ትውልድ አሰብን ወደ ቀድሞ ክብሯ ለመመለስ ቆርጦ ተነስቷል። የዛላንበሳና ባድሜ ተራሮችን እንደ ተርብ ሲዘገዘግ የነበረው የእናት ሀገር ኢትዮጵያ ሰራዊት የምስራቅ አፍሪካ አስፈሪነቱን ቀጥሎበታል። የሻቢያ መንግስት ዶክተር አቢይ ትዕዛዝ ሰጥተዋል ሊያልቅልን ነው በሚል እየተተራመሰ ነው ተብሏል። ህወሓትንም በርካታ ታጣቂ ቡድኗ እየከዳ ነው። በአፋር ክልል የድሮን ራት የሆኑት የሻዕቢያ ወታደሮች መርዶ አስመራን አስጨንቋል። በሰፊው ያሰናዳ ነው፣ የምሽት አንኳር መረጃ ነው፣ ትሰሙታላችሁ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለቱ ክሶች ነጻ ተብሏል። ሁለት ወረዳ ቤተ ክህነቶች የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አድርገዋል። እነዚህም በምሽቱ ዜና ዕወጃችን በዝርዝር ወደ እናንተ የምናደርሳቸው ሌሎች መረጃዎች ናቸው ናቸው። እነዚህ ዋና ዋናዎቹ የአሰብ ፕሬስ የዛሬ መረጃዎች ናቸው። መረጃዎቹን በዝርዝር እንመልከት። በድጋሚ አብራችሁን ሁኑ። አስመራ ላይ የነበረው ፉከራና ግጭት ጠማቂነት ከበድ ያለ መዘዝ አምጥቷል። ካለፉት ሶስት አስርት ዓመታት ጀምሮ የኢትዮጵያን ሕዝብ ድንበር አልባ መስኮቶ የተከረቸመበት ማህበረሰብ ያደረገው የአሰብ ጉዳይ አነጋጋሪነቱ ቀጥሏል። የኢትዮጵያ ሕዝብና መንግስት የወደቡን ጉዳይ በሰላምና በድርድር ለመፍታት ተደጋጋሚ ጥያቄ ሲያቀርቡ አሻፈረኝ ሲል የነበረው የኢሳያስ አፈወርቅ አገዛዝ በመጨረሻም ክፍፍል ውስጥ መግባቱ ተሰምቷል። ባለፉት ሶስት ቀናት ከጦር መኮንኖቹ ጋር ዝግ ስብሰባ ላይ የከረመው የኢሳያስ አፈወርቂ መንግስት ከሁለት ጎራ የተሰለፈ ሲሆን በጀኔራል ፊሊጶስ በኩል ያለው የወታደራዊ አዛዥ ቡድን ዶክተር አብይ አህመድ ትዕዛዝ ሰጥተዋል በኢትዮጵያ ላይ ትንኮሳ ከከፈትን ግዙፉ የኢትዮጵያ ኃይል ይሰፍርብናል፣ ነገሩን በድርድር እንፍታው የሚል አቋም የያዙ ሲሆን እብሪተኛውና ግጭት ጠማቂው ኢሳያስ አፈወርቂ ደግሞ የህወሃት ታጣቂ እገዛ ያደርግልናል፣ መግጠም አለብን የሚል አቋሙን አንጸባርቋል ተብሏል። በአፋር ክልል የተለያዩ አካባቢዎች ከህወሃት ኃይል ጋር ገብተው የድሮን ራት የሆኑት የሻቢያ ታጣቂዎች የሞትም መርዶ ወደ አስመራ መላኩን ተከትሎ ነው ጀኔራሎቹ ከኢትዮጵያ ጋር ባንነካካ ይሻላል የሚል አቋም የያዙትም ተብሏል። ከቀናት በፊት ጀምሮ የ ሀገሪቱ አክቲቪስቶች ኢትዮጵያ የታጠቀቻቸውን መሳሪያዎች ስም እየዘረዘሩ አቅማችንን እንወቅ የሚል መረጃ እያሰራጩ ሲሆን ኢሳያስ መንግስትም ሰራዊቴ ሲያልቅ ነው አስብን የምሰጠው የሚል አቋሙ ይዞ ቀጥሏል። እስካሁን ድረስ በኢትዮጵያ መንግስት በኩል ምንም አይነት የጦርነት ፍላጎት እንዳልተንጸባረቀ የሚታወስ ሲሆን ለአስብ ቅርብ ርቀት ላይ የሚገኘው የቀይ ባህር ዘብ ግን በአስፈሪ አቋም ላይ እንደሚገኝ ተገልጿል። ከአፋር ክልል የተውጣጣው የቀጠናው አስፈሪ ጦር ለአስብ ቅርብ ርቀት ላይ በሚገኘው የኢትዮጵያ ከተሞች ወታደራዊ ስልጠናውን አጠናቀ። ተጠናክሮ መቀጠሉ ተሰምቷል። ይህ በእንዲህ እንዳለ ሻቢያን ኢትዮጵያ አምጥቼ ካላነገስኩ የሚል እነደብረ ጽዮን ቡድን ከበድ ያለ መከፋፈል ውስጥ የገባ ሲሆን በርካታ ታጣቂ ቡድኑ በተሳሳተ ዓላማ ህይወታችንን አንገብርም በሚል የሀራ መሬት ታጋዮችን እየተቀላቀሉ ነው ተብሏል። በዚህ የተደናገጠው የመቀሌው ቡድን ቲፒኤፍ መቀሌ ከተማን ሊቆጣጠር ነው በሚል ከበድ ያለ ቀውስ ውስጥ ገብቷል ተብሏል። ዶክተር አቢይ አህመድ ትዕዛዝ ሰጥተዋል በሚል ጭንቀት ላይ የሚገኘው የአስመራ ሻቢያ በበኩሉ ህወሀትን መተማመን ማቆም መጀመሩ ተገልጿል።

የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለቱ ክሶች ነፃ ተባሉ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፀረ ሽብር ችሎት በዛሬ ውለው ከጠላት ጋር መተባበር በሚል አንቀጽ 251 ሐምር ውሃ መገፋፋትና ግዙፋዊ መሰናዳት በሚል አንቀጽ 257 ሰ እንዲሁም የጥና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ሶስት ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ይሁን እንጂ የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳን መዝገብ ሲመረምር የነበረው የፀረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነፃ ናቸው ተብሏል። ጠበቃቸው አበራ ንጉስ በሁለቱም የመጀመሪያዎቹ ክሶች ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት በአብላጫ ድምፅ በነፃ እንዲሰናበቱ ፍርድ መሰጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸው የጽና ፍቃድ ሳይኖር የጦር መሳሪያን ይዞ መገኘት በሚል ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ ሙሉ በሙሉ ድምፅ ሰጥቷል ተብሏል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለዳር 15 ቀን 2018 ዓ.ም ም ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አብራን ውስጥ ተናግረዋል። በሌላ መረጃ ሁለት ወረዳ ቤተክህነት የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉ። እነዚህ አካላትን በሰጡት ቃል የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ሕዝብም በዚህ አዝኗል ብለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ኮሚቴ ባርሲ ዞን ጉና ሽርካ ሆንኩሎ አቤ መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎችን፣ እገታዎችንና ዘርፊያዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑን ግድያ አንድና ሃይማኖትና ብሔር ተኮር ያደረግ ያደረገ አይደለም ብሏል። ሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽዕኖ እንደሚደርስባቸው የገለጹት ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣውን ሪፖርት ውድቅ አድርገዋል። ሪፖርቱ እያቀረበበት የአንዱን ወረዳ ቤተክህነት አመራር ምን አሉ። ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ የታሰበው አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔር ያተኮር አይደለም የሚል በግልጽ የወጣውን ነገር አንሻፉ አቅርቧል። ሰዎቹ በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታቸውም ቤቱ ንብረቱ የእናንተ አይደለም መባላቸውን ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ፣ እየተገደልን ጨክኖ በርቱ እንደማለት ነው። የቀረበው መግለጫ የውሸት ነው። እንዲህ እየተገደሉ እየታየ እንኳን ተንሻፎ የቀረበው መግለጫ አካባቢው ላይ ያለውን ህዝብ እጅግ በጣም አሳዝኖታል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስትም አንሄድም፣ ወደ ሰማይ አምላክ ብቻ እንጮሃለን። የሰማይ አምላክ ፍርዱን እየስጥ ያን ህዝቡን እያጽናናን ነው ያለ ነው በአንድ ወረዳ ብቻ በዚህ ዓመት ከ17 ያላነሱ ተገድለዋል። ታግተው ገንዘብ ከሰጡትና ከጠፉት ውጭ 17 ቱም ኦርቶዶክሳውያን ናቸው። ማነው ግዳዩ ለሚለው እሱን አናውቅም፣ የሞተው የሚገደለውን ግን እናውቃለን። ይሄ እየታየ ግድያው አንድ ሃይማኖትና ብሔር ተኮር አይደለም ከተባለ እሺ ምን እንበለው ታዲያ ብለዋል። ሌላኛው ወረዳ ቤተ ክህነት አካልን በበኩሉ ሪፖርቱን አይተነዋል። ውሸት ነው። ከሆነው ነገር በላይ የሚሰማው ያማል። ልዑካኑ ከቀኑ አስር ሰዓት ነው የመጡት። ከአካባቢው የተውጣጡ የሀገር ሽማግሌዎች ውይይት ነበረን። እስከ አስር ሰዓት በዚህም ግድያው ይቆም በሃይማኖት መካከል የሚነሳውን ነገር ከፍተኛ ውድመት ያመጣል የሚለው ሲነገር ተውሎ ማጠቃለያው ላይ የጉባኤው ልዑካን መጡ። በስብሰባው የተባለው ነገር ነው የተነገራቸው። ለየብቻው ሀሳብ ለማንሳት ሞክረን ነበር፣ ግን ልዑካኑ የመዘገቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፈቃደኛ አይደለም። አሁን የተነሳ ጫጫታ ለመሸፈን የታሰበበት አመጣት ነው። በዚች በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞክሩም። 10 ሰዓት መጡ፣ 11 ሰዓት ተመለሱ፣ ከማንም ጋር አልተገናኙም። ስለዚህ የአካባቢው ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው። ማጣራት አልተደረገም። ደርሰው እንደመመለስ አይነት ነገር ነው የተደረገው። በአመጣጣቸውም በጥያቄያቸውም በልኡካኑ ቅሬታ አለ። የወጣው መግለጫ ደግሞ እንደተባለው ከሆነ ለምን ዝርዝር አይቀርብም? እኛ ዝርዝር ልንሰጣቸው ፈቃደኞች ነበርን። የሞቱትን በሪፖርቱ ሁሉም ተጎድቷል የሚል ነገር ነው ያየ ነው። ሁሉም ከተጎዳ ለምን ከሌላኛው እምነት አይጠቀስም? ሃይማኖት ተኮር ካልሆነ በእኛ በኩል ከመስከረም 2 ቀን 2016 ዓ ም ጀምሮ እስከ ጥቅምት 18 ቀን 2018 ዓ ም ድረስ በወረዳው ብቻ የተገደሉ 120 ምዕመናን ዝርዝር አለ ግን ዝርዝሩን ለመውሰድ ፈቃደኞች አይደሉም ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይሄ ነው በእርግጥ በወረዳ ላይ የወረዳ አስተዳደር ፖሊስ የቀበሌ ሊቀመንበር የሆኑ የሌላ ሃይማኖት አባል ተገለዋል ነገር ግን እነዚህ ባለስልጣናት ናቸው ሲቪል ነዋሪዎች አይደሉም ብለዋል ክቡራትና ክቡራን የአሰብ ፕሬስ ሚዲያ ቤተሰቦች እስከ መጨረሻው ስለተከታተላችሁን እናመሰግናለን። በቀጣይ መረጃ በሌላ ቪዲዮ እስክንገናኝ በያላችሁበት መልካም ጊዜ